ሀገራዊ ለውጡ የመጣበትን እና የሕዳሴ ግድብ የተጀመረበትን ቀን አስመልክቶ ሕዝባዊ ሰላማዊ ሰልፍ በተለያዩ አካባቢዎች እየተካሄደ ነው። መጋቢት አራት በኢትዮጵያውያን ዘንድ በሁለት አበይት ጉዳዮች ትታወሳለች። በሕዝባዊ ፍላጎት የስርዓት ለውጥ የመጣበትና የአፍሪካውያን ኩራት የሆነው የሕዳሴ ግድብ የተጀመረበት ቀን ስለሆነ ይህችን ቀን የሚያስቡ ዜጎች በኢትዮጵያ በበርካታ ከተሞች ላይ ሰልፍ ወጥተው የለውጡ ሂደቶችን እንደሚደግፉ እየገለጹ ነው። በሰልፉ የተጀመሩ ሀገራዊ ለውጦችና ኢትዮጵያን የማሳደግ ራዕዮች ተጠናክረው እንዲቀጥሉ ተጠይቀዋል። እንደ ሀገር የተጀመሩ ታላላቅ የልማት ስራዎች ኢትዮጵያና ኢትዮጵያውያንን አንድ የሚያደርጉ የሚያሰባስቡ፣ በጋራ አላማ የሚያሰልፉ እሳቤዎች የበለጠ ፍሬ እንዲያፈሩ በጋራ እንደሚቆሙም ሰልፈኞቹ ድጋፋቸውን ገልጸዋል። ለውጡ እውን ከሆነ ወዲህ የተመዘገቡ ምጣኔ ሀብታዊ ማኅበራዊና ፖለቲካዊ ድሎችን ተጠናክረው እንዲቀጥሉ በጋራ ለመቆም ዝግጁ መሆናቸውን አስታውቀዋል። የጋራ ማንነት ግንባታ ለብሩህ ኢትዮጵያችን፣ ኢትዮጵያዊ እሴቶቻችን ለአወንታዊ ሰላማችን፣ መጋቢት የቀጣዩ አርበኝነት ጅማሮ ማብሰሪያ፣ አብረን ይጀምረናል፣ አብረን እንደርሳለን የሚሉ መልእክቶችም ሰልፈኞቹ አሰምተዋል። ተመልካቾቻችን የህዳሴ ግድብን በተመለከተ በአጀንዳነት የያዝናቸውን ዜናዎች ቀጥለን እናቀርባለን።